ሰላም ያለ ሰው ነው። ሰላም ወሳኝ ነገር ስለሆነ ነው። ሰላም ይሁን እያልኩን የሚመጣው ዛሬ ደግሞ አዲስ ነገር አይደለም። ከዚህ በፊት ሰምታችኋል፣ ግን ለእኔ አዲስ ስለሆነች እስቲ ለእናንተ ላካፍልላችሁ ብዬ ነው። አብዝተህ አታደርገው ወይንም አብዝተህ አትጠቀም፣ አብዝተህ አታደርገው ወይንም አብዝተህ አትጠቀም የሚል ምክር ነው ይዤ የመጣው። አንደኛ ንግግርን አታብዛ ሰዎቹ አንተን ውሸታም ውሸታ ይልሃሉ። እና ንግግርን አታብዛ ይላል። ሁለተኛም ስራን አታብዛ፣ ስራን አታብዛ፣ ስራን አታብዛ ትደክማለህ። ይሄ እናንተን ደካማ ለማድረግ ያመጣሁት ሀሳብ አይደለም። ሰዎቹ ያለ ስራ ይሆኑ እያልኩኝ አይደለም። አንዳንድ ሰዎች ግን ስራ እየፈጉ እየፈጉ ትዳራቸውን ቤታቸውን ሚስታቸውን ሶሻል ላይፍን ሁሉም ጥሎ ያንን ስራ ብቻ ይሁኑና ለራሳቸው ሲደክሙ ወደ እነዚያ ነገር ምዞሩ ብሎ እንደገና ሊገቡ ይቸገራሉና፣ ስራን አታብዛ ብቻ ትደክማልና። ማሰብን አታብዛ፣ ብዙ አታስብ፣ ብዙ አታስብ። ብዙ ስታስብ ደግሞ መጨነቅ ይመጣልና ማስተዋል ይምጣ፣ ጥበብ ይምጣ፣ እውቀት ይኖር። ማሰብ ግን ብዙ ማሰብ ማስተዋልን ያጠፋል። መጨነቅ ነው የሚሆነው። እና ማሰብን አታብዛ ይላል። በሰው መተማመንን አታብዛ ይጥላልና ሰው ጥሎ ይሄዳልና ትራስት ኦን ጎድ፣ በእግዚአብሔር ታመን። በሰው መተማመን አታብዛ። እንትና ይረዳኛል፣ በእንትና በኩል አልፋለሁኝ፣ እንትና እንደዚህ ይደግፈኛል የሚል እሳቤ በከቱ ማሰብ ከቶ ማቆም መቻል አለብን። በሰው ማሰብ በሰው መደገፍ ማቆም አለብን። ፍቅርን መሸከም ፍቅርን መሸከም፣ ሁሉ ጊዜ የፍቅር ተሸካሚ ሁሉ ጊዜ ፍቅርን እኔ ትርኢት አድርጌ አኖራለሁ፣ ሁሉ ጊዜ እኔ ትርኢት ካላደረግኩ ፍቅር ይወድቃል ይጠፋል ብለ ማሰብን አቁም። ፍቅር የሁለት ሰው ነው። አንዱ ይወዳል፣ ቀጥሎም ሌላም ይወዳል። በውስጥ የሚፈጠር የግለት ኃይል የመቻቻል ኃይል ፍቅር ይባላል። አንተ ተሸክመ ፍቅርን ማኖር አትችልም። አንድ ሰው ወዶ አንድ ሰው ጠልቶ መኖር አይችልም፣ አይቻልም። ፍቅርን አትሸክም። ፍቅርን አትሸከም። ፍቅርን ሼር አድርግ፣ አከፋፍል። ሜካፕን አታብዛ። ፊትን መቀባበጥ ሜካፕ መቀባባትን አታብዛ። ኬሚካሎቹ ሲበዙ ፊትን ይበላሻሉና ና ሜካፕን አታብዛ። ሜካፕ ሲበዛ ምንድን ነው የሚሆነው? መሰለኝ ጠቃጠቁ ፊታችን ላይ ማዲያት ይባላል። ያንን ደግሞ ለማከብ ሌላ ኬሚካል፣ ሌላ ሜካፕ ያስፈልጋል። አመዳም ሆኖ ይቀራልና ሜካፕን አታብዛ፣ ፊትን ያበላሻልና ይላል። ሌላኛው ደግሞ መጠጥን አታብዛ፣ መጠጥን አታብዛ መጠጥን ባበዛ መጠን ሱሰኛ ትሆናለህ፣ የመጠጥ ባሪያ ወይም የመጠጥ ተገዢ ትሆናለህ ይላል። ምግብን አታብዛ አብዝተህ አትብላ ያሰንፋልና ሰውነትን ያስወፍራልና፣ ሰውነትን ማስወፈር ብቻ ሳይሆን በሽተኛ ያደርጋል። ደም ፕሬዝየር ብሌድ ፕሬዝየር ይመጣል። ኦቢሲቲ ይመጣል። ከአቅም በላይ በልተህ ቁጭ ስትል ሰውነት ይወፍረው ያለ ጊዜ እንድታረጅ ያደርጋል። ምግብን አታብዛ። እሺ፣ ሲጋራን አታጭስ ወይም አታብዛ፣ ላንግ ካንሰር ያስይዛ ቶሎ ይገላልና ያለ ዕድሜ ይገላልና። እነዚያም ብቻ አይደሉም፣ አታብዛ፣ አታብዛ፣ አታብዛ የሚል ብዙ ምክሮች አሉና፣ አታብዛ፣ አታብዛ፣ ስፖርትን አታብዛ ሰውነትን ልወስድ ይሆናልና አታብዛ። ሁሉም ነገር በመጠን ይኖር የሚል ነው፣ አብዝተህ አታደርገው ስለሚል ይላል። ወዳጆቼ ከተመቻችሁ ላይክ፣ ሼር፣ ፎሎ ማድረግን አትርሱ። እሱንም የእናንተ ፈቃድ ነው እንጂ የእኔ ግዴታ አይደለም። ለእኔ በግዳጅ ማስደረግ አይደለም። ግን ቢታደርጉ የምትጎዱት